ላዚ ትከስማ አቤቱ አምላካችን ዙት አንተን እንዲያዩ ትድግናህን መግቦትህን የውስጥ ዓይኖቻችን ክፈትልን። የአንተን ህይወት የሆነውን ያህል የሆነውን ቃልህን እንዲሰሙ የውስጥ ጆሮዎቻችን ክፈትልን። እንደተባለ የውስጥ ዓይኖቻችን እና የውስጥ ጆሮቻችን የድንግል ማርያም ልጅ ክፈትልን። የተገበሩ አባታችን መላከ ሰላም አሉ ብስራት የዚህ ታሪካዊና ጥንታዊ ደብር አስተዳዳሪ የመንጋው ጠባቂ የተከበሩ ምግራችው መጋቢ ሃይማኖት ነንርስ የዚህ ታሪካዊ የታላቁ ገዳም የደብረ ሊባኖስ ገዳም አባቶች ተከበራችሁ። ይቃን ተበተ እግዚአብሔር ሰባት ያለ ወንጌል ለመምራን ክርስቶስ በደሙ ያከብራችሁ። ድል ይመናልና ድል ይመናት። እንደምን አገራችሁ? እንደምን ቆያችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ለዚህ ሰዓትና ለዚህ ጊዜ ያደረሰን የድንግል ማርያም ልጅ መላን ያለ ክርስቶስ ክብርና ምስጋና ለስሙ ይሁን። አመስግኖ በደንብ አመስግኖ ወጥተው ያልተመለሱ አሉ። ተኝተው ያልተነሱ አሉ። እኛም ግን ተኝተን እንድንነሳ ወጥተን እንድንመለስ የማን የጠበቀን እግዚአብሔር ነው። ይጠበቀና አሁን ይደቅ ሰው ይነው እዛ ያቀሁ ለእስራኤል እስራኤልን የሚጠብቅ ምእመናንን የሚጠብቅ አይተኛም ተብሏልና፣ እኛ ኦርቶዶክሳውያን ከሌላው ዓለም ተለይተን የተመረጥነው ለምስጋና ነው። ክሪ ባብዛዊር አምላካችን ለምስጋና የመረጠ ሌላው ዓለም ይበላል፣ ይጠጣል፣ ይወድቃል፣ ይነሳል። እኛ ግን እልል እንላለን። እንደ መላይቱ ምስጋናውን የተረከብኑ ከቅዱሳን መላእክት ነው። ክብሩ ይግባው ለዚህ ሃይማኖት የመረጠ ተንስ ወንሳ ህፃና ወሞ ወጎ ውስተ ምድረ ግብፅ ወሀሉ ህየ እስከ አመ እነግረከ። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ ትንሽ ደቂቃዎች ነው የምንማማረው። ዛሬ ትልቅ ጉዳይ አለ ለዚህ ደብር ለዚህ ምእመናን በዚህ አካባቢ ላላችሁ ምእመናን ዛሬ በረከት መጥቷል። ታላቅ በረከት ላይ መጣላችሁ። በረከት ሳትሳተፉ እንዳትሄዱ። በረከቱ የምትወርዷቸው የምንወዳቸው ብርሃነ ዓለም ቅዱስ ተክለ ሃይማኖት እስከ ዛሬ እኛ ወደ ገዳማቸው ነበረ ምን ሄደው እኛ ቁጭ ብድግ ብለን ትራንስፖርት ከፍለን ወጥተን ወርደን ወደ ገዳማቸው ወደ ተክልዬ እንሄድ ነበር። አንዳንድ ጊዜ ነገሮች መቼም ይህገለባበጡና፣ ዛሬ ተክልዬ ወደ እናንተ ነው የመጡት። ከምስን ለጻድቁ የሆነ መስሉ ናቸው። ዛሬ ተክልዬ ወደ እናንተ መጥተዋል፣ መመናን ደስ ይበላቸው። በዚህ ጉዳይ በታላቁ ገዳማቸው ጉዳይ፣ በመናንያኑ ጉዳይ የምንነግራችሁ ነገር አለ። ሳትሰሩ እንዳትሄዱ ተክልዬ እንዳይቀየሙ። ማን ያስተብረን፣ ማን ያስተብረን? የድንግል ማርያም ልጅ እኔን ቆሜ ያስተምረኛል፣ እናንተን ቁጭ ብላችሁ ያስተምራችኋል። ህፃኑን ና በሉ እስኪ እናቱን ይዘህ ወደ ግብፅ ሽሽ እስክነግርህ ድረስ በዚያ ተቀመጥ። በዚህ ኃይለ ቃል መነሻነት እንነጋገራለን። ይህንን ኃይለ ቃል ሰምታችሁታል፣ ያው ሰሞኑን ተማምራችሁታል። በማቴዎስ ወንጌል ምዕራፍ ሁለት ቁጥር 13 ላይ ተመዝግቦ ይገኛል። ይህንን የተናገረው ለጻድቁ ለንጹህ ለዮሴፍ የእግዚአብሔር መልአክ ነው። ህፃኑንና እናቱን ይዘህ ወደ ትሄዳለው አቤት ይህ እመቤታችን ስደቷ የሚነገርበት ዘመን ነው። ዘመነ ጽጌ ተብለው እመቤታችን ድንግል ማርያም ጽጌ ትባላለች። ልጇ ደግሞ የወይን ፍሬ እርሱም ራሱ ጽጌ አበባ ይባላል። ነፍሳት የረኩበት ነፍሳት አምስት ሺህ ከአምስቱ መቶ ዘመን በሞት የነበሩ በሞት ጥላ ውስጥ የነበሩ ነፍሳት አይተው የዳኑበት የድንግል ማርያም ልጅ እውነተኛ የነፍሳችን የህይወታችን ውበት አበባ ነው። ቆሮ ምስጋና ለስሙ ይሁን። ጽጌ አስተርአይ በውስተ ምድር ነው። ቅዱስ ያሬድም ሊቃውንቱ ሲያመሰግኑ እንደነበረው ተሰርገውት ምድር በስነ ጽጌያት፣ ምድር በአበባ አጌጠች ምድር በአበባ ተዋበች ይላል። ይሄ ስሙ ነው። እውነተኛው ምድር የተባለ የሰው ልጅ አዳም አባታችን ከአፈር አበጃጅቶ እግዚአብሔር ውሃቦ ስንፋሰ ህይወት ዘገብሮ ለአዳም በዘዚያሁ አራያ ውሃምሳ ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ላይ እግዚአብሔር አዳምን ሲሰራ የሕይወት እስትንፋስ አበጃጅቶ እጅቶ የሕይወት እስትንፋስ ትፍ አለበት። ምስጋና ጋና ለአምላካችን ይሁን። እኛ የእግዚአብሔር የህይወት እስትንፋሶችንና ተሰርገወት ምድር በሥነ ጽጌያት ማለት አምስት ሺህ ከአምስት መቶ ዘመን ሞት ተፈርዶበት የነበረው የአዳም ልጅ አዳምና ውሉደ አዳም በአምላካችን በመድኃኒታችን በእውነተኛው ጽጌ በክርስቶስ የሕይወት አገኘን ማለት ነው። ምስጋና ለእግዚአብሔር ይሁን። ይሄ ነውና የሚነገረው የእግዚአብሔር መልአክ መልአክ እግዚአብሔር ለዮሴፍ ህፃኑን የሚፈልጉት አሉና ሂድ፣ ሽሽ አለው። ዘይሰፍሮ ለማየ በሕፍኑ ውቅያኖስን በመዳፉ የሰፈረው ጌታ፣ ዓለምን ያበጃጀው ጌታ በእናቱ በድንግል ማርያም ላይ በጀርባ ታዝሎ ተሰደደ።

የዓለምን አነት ውስጥ የሕይወትን ውስጥ ይዛ ዓለምን የሚመግበውን ጌታ ይዛ ድንግል ማርያም የዮሴፍ የተባለ በዚህ ወንድሞቹ የሸጡት የዮሴፍ እመቤታችን ድንግል ማርያም ሊቃውንቱ ሲተረጉሙ የዮሴፍ ምሳሌ ነው። የዮሴፍ የተባለ ወንድሞቹ የሸጡት ለወንድሞቹ ስንቅ ይዞ ሲሄድ ለወንድሞችሽ ስንቃቀብል ተብሎ የዮሴፍ እንጀራ ተሸክሞ ህብስት ተሸክሞ ዳቦ ይዞ ዳቦ የርበው ነበረ። የሰማችሁ ነው ነበረ ተርቦ ነበረ። ዓለምን የሚገር የሚያጠጣውን፣ ዓለምን የሚመግበውን ጌታ ይዛ ተራበች እናታችን ድንግል ማርያም። የማይሰደደውን ጌታ ይዛ ተሰደደች ወላዲተ አምላክ ድንግል ማርያም። ክርስቶስ ለምን ተሰደደ? ለምን ሄደ ስንል ሌላ ትንቢት አለ። ወደ ግብፅ የተሰደደበት ብዙ ምሳሌዎች አሉ። ልሁነ ቃል ኢሳያስ፣ በትንቢተ ኢሳያስ ምዕራፍ አስራ ዘጠኝ ቁጥር አንድ ላይ ወይ ወይ ወርድ እግዚእ ውስተ ምድረ ግብፅ ተጽዒኖ ዲበ ደመና ቀሊል ይላል። እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል ይላል። ወደት እየበረረ በምን ተጭኖ? በፈጣን ደመና። ደመና የተባለች ወላዲተ አምላክ ድንግል ማርያም ናት። አማናዊት ደመና አንቲ ዘበአማን ደመና እንታስተር አይክልን ማየ ቅዱስ ኤፍሬም ከዚህ ከትንቢተ ኢሳያስ ምዕራፍ አስራ ዘጠኝ ቁጥር አንድ ላይ ወስዶ ይህንን በረቡዕ ውዳሴ ማርያም ላይ ደርሷል። እውነተኛ ደመና እውነተኛውን ዝናብ ያገኘንብሽ ዓለም ጠጥቶ የረካበትን ዓለም ጠጥቶ የዳነበትን እውነተኛውን የሕይወት ውሃ የሕይወት ዝናብ የሰጠሽን ማነሻለ። አንቺ እውነተኛ ደመና ነሽ ዝናቡን ያየነብሽ። ይህ ትንቢት ስላለ ጌታ ወደ ግብፅ ሄደ። ከዛ ውጭ አባቶቹ ነቢያት እና ያዕቆብ ተሰደዋል። ያዕቆብ ወደ ግብፅ ተሰደዋል። ያን ምሳሌ ትንቢት ለመፈጸም ጌታ ሲሰደድ እሾህ እየወጋ እንቅፋት እየመጣው ያዕቆብ ነገደ በፍስሐ ነረኪበ ኩሉ መፍቅዱ ደስ እያለው ነው። ምክንያቱም ልጅህ በግብፅ ንጉሥ ሆኗል። ልጅህ በግብፅ እህል ያከፋፍላል። ልጅህ በግብፅ ከብሯል። የልጅህን ሹመት፣ የልጅህን ደስታ አይበለውት። በደስታ ነው ያዕቆብ የተሰደደው። እግዚያ ያዕቆብ ጌታ ግን እሽዋ እየወጋ ነው የተሰደደው። ምክንያቱም ስደቱን ለነ ቅዱስ ጊዮርጊስ

የጻድቃን የምእመናን የኦርቶዶክሳውያን መከራቸው ብዙ ነው። መከራ አለባቸው። ከመከራው ግን እግዚአብሔር ይጠብቃቸዋል። አሳልፎ ይሰጣቸው ከዚህ የዓለም እንኳን በመከራ በሰማዕትነት በእሳት በስለት ሊያልፉ ይላል እግዚአብሔር በመቃብር ያሉ አጥንቶቻቸውን ይጠብቃል ይላል። ምስጋና ለአምላካችን ይሆን። እግዚአብሔር የቅዱሳኑን አጥን የቅዱሳኑን አጥንት ይጠብቃል ወገኖች። እግዚአብሔር አጽመ ቅዱሳንን ይጠብቃል። እግዚአብሔር የክርስቲያኖችን መከራቸውን ማሳለፍ ይችላል። እግዚአብሔር ከሀዘን በኋላ ደስታ፣ ከሞት በኋላ ሕይወት አለው እግዚአብሔር አምላካች። ስለዚህ ይህ የክርስቶስ ስደት ወገኖች ክርስቶስ ባይሰደድ ኖሮ ክርስቶስ መከራ ባይቀበል፣ እናታችን ድንግል ማርያም መከራ ባትቀበል ኖሮ ዛሬ የተቸገረች የተሰደደች ያለች እናት በመንገድ ላይ የወደቀች በሜዳ ላይ የወደቀች ዛሬ ስደት ላይ ያሉ ህፃናት፣ በእውኑ እንደምን ይጽላሉ ነበር? በእውኑ ዛሬ በመከራ ላይ ያሉ አባቶች፣ በስደት ላይ ያሉ ይህን በያዩ በምን መጽናናት ይችሉ ነበር? የክርስቶስ ስደት የእኛ መጽናኛ ነው ወገኖች፣ የድንግል ማርያም ስደት በእኛ ተስፋል እስከተስፋያንቲ በሰማይ ወደቁ። እመቤታችን ወላዲት አምላክ ድንግል ማርያም የምድርም የሰማይም ተስፋችን ናት። ያን ጊዜ ጌታ ወደ ግብፅ ሲገባ በግብፅ የነበሩ ጣዖታት ቀለጡ። በግብፅ የነበሩ መምላክ ያነ ጣዖታት አመኑ። በክርስቶስ አመኑ። ከክርስቶስ በረከት ሕይወት አገኙ። ተባረኩ። ገዳማቱ ተባረኩ። እነገዳ ማስቀጠስ ነገዳ መስራት የተባረኩት በክርስቶስ ስደት ነው። በድንግል ማርያም ስደት ነው። ዛሬ ሌላው ጌታ ወደ ግብጽ ሲሄድ ግብጽ እስከ ዓለም ፍጻሜ ድረስ እንደ ኢትዮጵያ እንደ ኦርቶዶክሳውያን ወንዱ አይደል ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በመድን መስቀል ተሰቅሎ ዓለምን ያዳነ ብላ እስከ ዓለም ፍጻሜ በወልድ ዋሕድ የምታምን ሃይማኖት ያላት ሀገር ናት። ስለዚህ ወደዛ ሄደው ወገኖች የክርስቶስ ስደትን ህይወት ነው። ዛሬ አባቶች ወደዚህ ከገዳም ፈልሶ መምጣት ከታላቁ ገዳም ከደብረ ሊባኖስ አባቶች መጥተዋል። የእነሱ መንገላታት፣ የእነሱ መሰደድ፣ የእነሱ መውጣት መውረድ ለእናንተ በረከት ነው፣ የስማችሁ ነው። ችግሩ ስደቱ መከራው ከክርስቶስ የጀመረ ነው። ይሄ ይቀጥላል። በስሜ በማቴዎስ ወንጌል ምዕራፍ 10 ላይ በስሜ መከራ ትቀበላላችሁ በክኔ ትሰደዳላችሁ፣ በምኩራቦቻቸው በአደባባዮቻቸው መከራ ትቀበላላችሁ ይላል። ዛሬ ማመኑ ላይ መከራ አለ። ከመከራ በኋላ ግን ህይወት አለ። መንግሥተ ሰማያትን የምንወርስ እኛ ኦርቶዶክሳውያን ዛሬ በዚህ ዓለም መከራ የምንቀበለው ነን። በዚህ በዮሐንስ ራዕይ ምዕራፍ 14 ላይ በመንግሥተ ሰማያት የሚዘምሩት በንጉሱ ፊት የሚቀኙት ሄሮድስ በሰማዕትነት ያሳለፋቸው ሕፃናት ናቸው ይላል። ክርስቲያን ከዚህ ዓለም ቢያልፍም በወዳኛው ዓለም ይዘምራል እና የተወደዳችሁን ይመናል። ሕፃኑንና እናቱን ይዘህ ወደ ወደ ግብፅ ምን በል፣ ወደ ግብፅ ሽሽ እስክነግርህ ድረስ በዛ ቆይ ነው ወገኖቼ። የመከራው ዘመን፣ የችግሩ ዘመን፣ የፈተናው ዘመን እስኪ ያልፍ ድረስ መጸለይ ያስፈልጋል፣ መሸሸግ ያስፈልጋል። ውድኔ ይመና ግዴላችሁ፣ የምናየውን የምንሰማውን የምንፈራውን ነገር ለማለት በጸሎት መሸሸጊያ ያስፈልጋል። ይቺ ቤተክርስቲያን መሸሸጊያ ናት። ገላማቱ ለእኛ መጽናኛዎቻችን መሸሸጊያዎቻችን ናቸው ውሎቹ ብላቸው አልል ብላቸው አመስግግቸአመግነጋ